ቅርንጫፍ በያላችሁበት የሀገር ጠጉሉ ሰላም ፍቅር ጤና ተሆኑ ዘንድ ዘውትር ምኞታችን ነው። ኤልያስ ደግነት ነኝ የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን በትናንትና እለት ሰኔ 11 ቀን 2017 ዓ ምት ባጋጠመ ድንገተኛ አደጋ የሰውን ሕይወት ለመታደግ ሲል መስዋዕት የሆነ እዚህ ምስሉ ላይ የተመለከቱት የአደጋ ጊዜ ሰራተኛ መኖሩ ሰምተናል። የወጣት እንግዲህ የእሳትና አደጋ ስጋት ስራ አመራር ሰራተኛ ነው። ታዲያ እጅግ በጣም በሚያሳዝን ሁኔታ የሰው ሕይወት ለማትረፍ ብሎ ቱ ማለፉን ሰምተናል። ከዚህ ጉዳይ ጋር ተያይዞ አንዳንድ መረጃዎች ልነግራቸው ወደን ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ትከታተሉልን ዘንድ ኮዲው በትህትና እንጠይቃለን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክብሩለን፣ ሰላም ዲኤምሲ ሪል ስቴት እስከ ሁለት ሚሊዮን ብር ቅናሽ ያደረገባቸውን የመጨረሻውን የዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቹም በለቡ መብራት ኃይል በፊላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ ለስምንት ፐርሰንት ቅድመ ክፍያ ብቻ እነሆ እያልን ነው ባለአንድ መኝታ ከሰባ ሁለት ጀምሮ ባለ ሁለት መኝታ ከመቶ መቶ ሀያ አምስት ካሬ ጀምሮ ባለ ሶስት መኝታ ከመቶ መቶ አርባ አምስት ካሬ ጀምሮ ማግኘት ይችላሉ። በተጨማሪ ስልሳ ፐርሰንት የባንክ ብድር ለሁሉም ቤቶች አመቻችተናል። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭን ሊጠናቀቁ ውስን ቤቶች ብቻ ስለቀሩን ፈጥነው ቤትዎን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ። Meticulously crafted to capture the essence of luxury at an affordable price. ደውሉ። እንግዲህ በመግቢያችን እንደነገርናችሁ በእሳትና አደጋ ስጋት ስራ አመራር ኮሚሽን የአደጋ ጊዜ ሰራተኛ የነበረው ይህ ዮናታን ገብሬ የተባለ ወጣት በትናንትናው እለት በአዲስ ከተማ ክፍለ ከተማ ባጋጠመ አደጋ በአደጋ ውስጥ የነበሩ ሰዎችን ለመታደግ ሲል ነው የራሱን ህይወት ያጣው። የቀብር ስርዓቱ የኮሚሽኑ ከፍተኛና የአዲስ ከተማ ክፍለ ከተማ አስተዳደር አመራሮች እንዲሁም ደግሞ የኮሚሽኑ መስሪያ ቤት ሰራተኞችና ወዳጅ ዘመዶቹ በተገኙበት ዛሬ ሰኔ አስራ ሁለት ቀን ሁለት ሺ አስራ ሰባት አመተ ምህረት በቀጨኔ መድሀኒዓለም መፈጸሙን ነው የሰማ ነው። ከዚህ ጉዳይ ጋር ተያይዞ ታዲያ የእሳትና አደጋ ስጋት ስራ አመራር ኮሚሽን አላቀባይ የሆኑትን አቶ ንጋቱን በቀጥታ የስልክ መስመር አግኝተናቸዋል። የዘውትር ተባባሪያችን ናቸው። ስለ ሁኔታው ሊነግሩን በቀጥታ የስልክ መስመር አግኝተናቸዋል። ከእሳቸው ጋር የምናደርገውን ቆይታ እንድትከታተሉልን አሁንም ከዲዮን ጋብዛለን። ክበሩልን ጤና ይስጥልኝ። ቶን ጋር እግዚአብሔር ይመስገን። እንዴት ናቸው? ደህና ደህና። አሁን ማምሻውን የሰማነው ነገር በጣም የሚያስደነግጥም የሚያሳዝንም ነገር ነው። ምንድን ነው የሆነው ነገር? ዛሬ የቀብር ስነስርዓቱ ነው የተፈጸመው። እንግዲህ ትላንት ከሰዓት በኋላ ነው አዲስ ከተማ ክፍለ ከተማ ወረዳ ስድስት አደጋ አጋጥሞ ሰዎች ህይወታቸው በአደጋ ውስጥ ወድቋል፣ እና እርዳታ አድርጉልን የሚል ጥሪ ነው ለኮሚሽን መስሪያ ቤታችን የመጣው። እንግዲህ በዚህ ጥሪ መሰረት የአደጋ ጊዜ ሰራተኞቻችን ቦታው ላይ በፍጥነት ይደርሳሉ። እንግዲህ ከአደጋ ጊዜ ሰራተኞች መካከል ዮናታን የሚባል የአደጋ መቆጣጠር ባለሙያችን እዛው እሱም አብሮ ነበረና እንግዲህ በአደጋ ውስጥ ያሉ ሰዎችን ለመታደግ ሲል ህይወቱ አልፏል። እንግዲህ ዮናታን ወደ ኮሚሽን መስሪያ ቤታችን የተቀላቀለው በሁለት ሺ አስራ ሁለት ነው። እንግዲህ ዮናታንን ለየት የሚያደርገው ነገር ቀደም ሲልም የእሳት አደጋ ሰራተኛ መሆን ይፈልግ የነበረ እና ይህንን ህልሙንም ለማሳካት በኮሚሽን መስሪያ ቤታችን በበጎ ፈቃድ አገልግሎት ያለምንም ክፍያ ማለት ነው ለረዥም ጊዜ ሲያገለግል የቆየ በኋላ ላይ የአደጋ ጊዜ ሰራተኞች ማስታወቂያ ሲወጣ እንደማንኛውም ሰራተኛ ተወዳድሮ እንግዲህ ህልሙን ያሳካበት ከተቀጠረም በኋላ ጣም ታታሪ፣ ለቅርብ አለቆቹ ታዛዥ፣ ጓደኞቹ ጋር ተግባቢ የሚሰራ ደፋር፣ በተለያዩ የአደጋ መቆጣጠር ስራዎች ላይ ውጤታማ የሆነ ስራ ሲሰራ የቆየ ነው። በሌላ በኩልም እንዲህ በእረፍት ሰአቱም ጭምር ተረኛ ባልሆነበት ሰአትም ጭምር አደጋ ባጋጠመበት ቦታ ሁሉ ከባልደረቦቹ ጋራ አስተባጽ የሚያደርግ ነው። እንግዲህ ትላንት ክፉ አጋጣሚ ሆኖ ህይወቱን አጥቷል። እንግዲህ ዛሬ የኮሚሽን መስሪያ ቤታችን አመራሮች፣ የአዲስ ከተማ ክፍለ ከተማ አመራሮች፣ እንደዚሁም ደግሞ አጠቃላይ የኮሚሽኑ ሰራተኞች ወዳጅ ዘመድ በተለይም የአዲስ ከተማ ወረዳ ስድስት ነዋሪዎች ጠቅላላ በተገኙበት በቀጨኔ መድኃኔዓለም ቤተክርስቲያን የቀብር ስነስርዓቱ ተፈጽሟል። እንግዲህ ቀደም ብዬ እንደጠቀስኩት ወጣት ነው፣ የሀያ ስድስት አመት ነው። እንደገና ደግሞ ታታሪና ትጉ ኮሚሽን መስሪያ ቤቱ ከሱ ብዙ የሚጠብቅ ነው። ነገር ግን በሚያሳዝን ሁኔታ ትናንትና ወዲያውኑ ህይወቱ ያለፈው። እንግዲህ ኮሚሽን መስሪያ ቤታችን እንደምታውቀው በተደጋጋሚ እንላለን፣ በማን ናቸው የሚያደጋ ቦታ ላይ የተገኙ እስከ ህይወት መስዋዕትነት ጭምር የሚከፍሉ ባለሙያዎች ያሉበት ነው። አሁን ያሉትም ሰራተኞች ይህን መስዋዕትነት ለመክፈል የተዘጋጁ ናቸው። እንግዲህ ህብረተሰባችንም ይህን እንዲረዳ እንፈልጋለን። በእያንዳንዱ አደጋ መቆጣጠር ስራ ውስጥ ሰዎች ከአደጋ ውስጥ ቦታው ሲያመልጡ፣ የአደጋ ጊዜ ሰራተኞች ወደ አደጋ ቦታ የሚገቡ ናቸው። በዚህ ሂደት እንግዲህ እንዲህ አይነት መስዋዕትነት የሚከፈል ነው። ባለፈው የአደጋ ጊዜ ሰራተኞቻችንን ቀን ባከበርን ጊዜም በተለያየ ጊዜ ህይወታቸውን ያጡ ሰራተኞችን ያሰብንበት ነው። እሱም በምክንያት ነው። እንዲህ አይነት ነገሮች መቼ ሊያጋጥሙ እንደሚችሉ አይታወቅም እና እነት በተቋማችን ከፍተኛ ሀዘን ያለው ዛሬ አካባቢውም ልጁም ደግሞ እንደ አጋጣሚ ሆኖ ለእናቱ አንድ የሆነ ልጅ እናትየው ሀዘን በጣም መቋቋም የማይችሉ ሆነው ነው ዛሬ ያየ ነው። እንግዲህ የኮሚሽን መስሪያ ቤታችን ተልኮ ነው፣ ይሄ ቃል ኪዳንም ጭምር የገባንበት ነው እና እንግዲህ ዛሬ በጀግንነት የቀብር ስነስርዓቱ ተፈጽሟል። እንግዲህ በጣም የማይመች ሁኔታ ውስጥ ሆነው ነው ይህንም መረጃ የሰጡኝ፣ እጅግ በጣም ከልብ አርጌ አመሰግናለሁ። ሚልኩኝ ልኝን መረጃ ጨምሬ ያቀርባለሁ። ክብረት ይስጥልኝ፣ በጣም አመሰግናለሁ። እንግዲህ ከአቶ ንጋቱ ጋር ያደረግነው ቆይታ ይመስላል። ዮናታን ገብሩ ማን ነበር የሚለውን ደግሞ እንዲ በአጭሩ የደረሰንን የህይወት ታሪክ እናደርሳችሁ ብለን ነው። ዮናታን ገብሩ ከአባቱ ከአቶ ገብሩ ንጉሴና ከእናቱ ከወይዘሮ ሙሉ ሀጎስ ሚያዝያ ሀያ ዘጠኝ ቀን አስራ ዘጠኝ ዘጠና አንድ አመተ ምህረት ነበር በአዲስ አበባ ከተማ የተወለደው። እድሜው ለትምህርት ሲደርስ ታዲያ የመጀመሪያ ደረጃ ትምህርቱን በዳግማዊ ብርሃን እና በቢትወደድ የመጀመሪያ ደረጃ ትምህርት ቤት፣ ከዚያም ደግሞ የሁለተኛ ደረጃ ትምህርቱን እዛው አካባቢ ዛሬ ህይወቱ ያለፈበት አካባቢ የካቲት ሀያ ሶስት ተኛ ደረጃ ትምህርት ቤት አጠናቋል። ዮናታን እርት ራሱን በትምህርት ለማሻሻል ካለው ፍላጎት የተነሳ ከጄኔራል ዊንጌት ትምህርት ቤት በቬይክል ኢንጂነሪንግ በዲ ዲፕሎማ ከአዲስ ከተማ ኢንዱስትሪያል ኮሌጅ ደግሞ በአውቶሞቲቭ ኢንጂነሪንግ ሰርቪስ በሰርተፍኬት ተመርቋል። ዮናታን ቤተሰቦቹ እንደሚመሰክሩለት ሰብዓዊ አገልግሎት መስጠት አጥብቆ የሚወድ በተለይ ደግሞ የእሳትና አደጋ ሰራተኛ መሆን ህልሙ እንደነበር፣ ይህንንም ደግሞ ከልጅነቱ ጀምሮ ለማሳካት በብዙ ጥረት ውስጥ ይመላለስ እንደነበር ወዳጆቹ ይናገራሉ። ይህንን ህልሙን ለማሳካትና በሰብዓዊ አገልግሎት ተግባር ላይ ለመስራት ካለው ጽኑ ፍላጎት የተነሳ ነበር በኮሚሽኑ መስሪያ ቤት አዲስ ከተማ ቅርንጫፍ ጽህፈት ቤት ያለምንም ክፍያ በበጎ ፈቃደኝነት አገልግሎቱን ሲሰጥ የቆየው ታዲያ ይጠራል። ከዛ በፊት ደግሞ በጎ ፈቃደኝነት ይሰራ ስለነበረ እዛው የመቀጠር እድሉን ያገኛል። በዚህም የተደሰተው ዮናታን ታዲያ ማንኛውም ተወዳዳሪ መስፈርቱን በማሟላት ለአደጋ ጊዜ ሰራተኞች በኮሚሽኑ መስሪያ ቤቱ ማሰልጠኛ ማዕከል የሚሰጠውን ስልጠና በሚገባ አጠናቅቆ ከመጋቢት ሀያ አምስት ቀን ሁለት ሺ አስራ ሁለት አመተ ምህረት ጀምሮ የአደጋ ጊዜ ሰራተኛ በመሆን ለማገልገል ይጀምራል። ታዲያ ዮናታ ገብሩ ወደ ስራው ዓለም ከተቀላቀለ በኋላ በክብር ህይወቱን እስከተሰዋበት እስከ ትላንትናዋ እለት ድረስ ስራውን በልዩ ፍቅርና በልዩ ተነሳሽነት እንዲሁም ጀግንነት እየፈጸመ በአደጋ መቆጣጠር ሂደትም ከባልደረቦቹ ጋር ሆኖ የበርካታ ሰውን ህይወት እንዲሁም ንብረትን ያዳነ በስነ ምግባሩም የተመሰከረለት ቅንና የዋህ ጀግና ሰራተኛ እንደነበረ የስራ ባልደረቦቹ ይናገራሉ። ዮናታን ከባልደረቦቹ ተግባቢ፣ ለስራም ደግሞ ደግሞ ለመሪዎቹ ታዛዥ፣ ተወዳጅ የነበረ ሰው እንደነበረ ነው የስራ ባልደረቦቹ የሚናገሩት። ዮናታን ገብሩ ሰኔ 11 ቀን 2017 ዓ ም ከሰዓት በኋላ በአዲስ ከተማ ክፍለ ከተማ ወረዳ ስድስት በተለምዶ መሳለሚያ ተብሎ በሚጠራው አካባቢ ባጋጠመ አደጋ ህይወታቸው በአደጋ ውስጥ የነበሩ ሰዎችን ለማዳን ሲል ነው መስዋዕት የሆነው። ጀግና ዮናታን የሰው ህይወትና ንብረትን ለማዳን የገባውን ቃል ኪዳን ለመፈጸም ሲል በተወለደ ገና በ26 ዓመቱ በክብርና በጀግንነት ተሰውቷል ሲል ነው የእሳት አደጋ ስጋት አመራር ኮሚሽን ስለ ዮናታን ጀግንነትና አርያነት የገለጸው። እጅግ በጣም የሚያሳዝን ነው። ገና 26 ዓመቱ ነበረ። እንግዲህ እንዲህ ያሉ ጀግኖች በብዙ ሊታሰቡ ይገባል። የእሳትና አደጋ ስጋት ስራ አመራር አመራር ኮሚሽን አመራር ሰራተኞች ለቤተሰቡ፣ ለወዳጅ ዘመድ እና ለመላው ኮሚሽን ሰራተኞች መጽናናት እንመኛለን ብለዋል። የዮናታንን ጉዳይ ደግሞ እጅግ በጣም የሚያሳዝን የሚያደርገው ሁላችሁ እንደሰማችሁት፣ አቶ ነጋቱ እንደነገሩን ለእናቱ ብቸኛ የመጀመሪያም የመጨረሻም ልጅ መሆኑ ነው። እንግዲህ እሳቸውን ፈጣሪ እንዲያበረታቸው ተመኘን፣ እሱንም በቀኙ እንዲያኖር ዘንድ ምኞታችን ነው። የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩለን።